ሰላም እንዴት አመሻችሁ እንዴት ናችሁ አለሁ አለሁ አዩትዬ አለሁ እኔም ጠፋሁ እናንተም ጠፋችሁ በቃ ጠፋሽ ሜሉ የት ነሽ እንኳን ምናምን አትሉኝም እንዴ እኔ ስጠፋ ጠፋሁ ነው በቃ አይደለም መፈለግ አቁማችኋል ፍቅር ቀንሳችሁብኛል አላውቅም ለምን እንደሆነ አዲስ ነገር ተገኘ እንዴ ምን አዲስ ነገር ተገኝቷል ገባ ገባ በሉ እስኪ ዛሬ የምናወራው ነገር አለ ዛሬ ልናወራው የሚገባ ትልቅ አጀንዳ አለን ገባ ገባ በሉ እኔ በጣም ተአምር እየሆነብኝ ያለው እየተገረምኩ ያለሁበት ነገር አለና እስኪ ከእናንተ ጋር ከጓደኞቼ ከቤተሰቦቼ ጋር እስኪ እናውራውና እናንተ ደግሞ በኮመንት አገዙኝ ስለማወራው አዎ የኔ ወዳ ወጣ ፍቻ አለው አለው እስኪ ከማወራው ነገር አንጻር እስኪ እናንተ ደግሞ በኮመንት እንድታግዙኝ እፈልጋለሁ። በእናታችሁ ለበጣም እኔ እያሳፈረኝ ያለው ነገር ቤትዬኔ ቆንጆ ወይ ያለው እያሳፈረኝ ያለው በጣም ያስደነገጠኝ ስሰማው የዘቀጠጠኝ ነገር አለ እና እስኪ ስለሱ እናውራ። እኔ እምላችሁ ጁጁ ኪያ በቃ የሚመክራት ወገንም ደህና ጓደኛም ምንም የላትም እንዴ? ግን ምን አሳፋሪ ሴት ናት ግን! በፈጣሪ ስን በነገራችን ላይ ጓደኞቼ፣ እኔ በሶሻል ሚዲያ ላይ እንደዚህ እንደ አይጥና ድመት የሚጣሉ ሰዎች ቤተሰብ በተለይ ቤተሰብ እኔ አላምንም። ቅንጣት ያህል እምነት የለኝም። ኢትዝ ቢዝነስ ለስራቸው ሲሉ ነው ለገንዘብ ማስገኛቸው ሲሉ ብቻ ነው ይህንን ነገር ተነጋግረው የሚያደርጉት ብዬ ነው ማስበው ምክንያቱም እነሱ በተናገሩ ሰዓት እነሱ የቤታቸውን ገመና በወጡ ሰዓት እነሱ በጣም አላስፈላጊ ነገሮች በወጡ ሰዓት በጣም ቫይራል ነው የሚሆኑት። በጣም ብዙ በሚሊየን የሚቆጠሩ ገንዘቦችን ያገኙበታል። ታውቃላችሁ አይደል? ይሄንን ሳሚና ፋኒና ሳምሪ ታውቃላችሁ? አንድ ቤት ጨርሰው ሁለተኛ ቤት ገዝተዋል። እንደውም አልጨረሱትም፣ ገንዘቡን ራሱ ገና ናቸው። ሜቢኔ ተነጋግረው እናትና ልጅ አማች ሆነው ሆም ብለው ይሄንን ነገር እያደረጉት ያሉ ነው የሚመስለኝ። እንዴ ስንተ ዓመት ሙሉ ጭቅጭቅ፣ ስንተ ዓመት ሙሉ ጥል። ግን ደግሞ የፈለገ ነገር ቢሆን ጓደኞቼ፣ እኔ በእሷ ቦታ ብሆን እኔ ይህን ያክል ለጆሮ የሚሰቀጥ ነገሮች ላወራ አልችልም፣ የፈለገ ገንዘብ ቢያስገባልኝ። እንዴ እንዴት ምን እንዳሳፈር የታውቃላችሁ አምላኬ ሆይ፣ ስመ አብ ወወልድ አንዲት እናት ለልጆቿ እኮ በጣም ምቹ መሆን አለባት። እንደገና ለልጆቿ ባል ሚስት እንዴ የእናት ምቀኛ የእናት ቅንቅና እኔ በጣም ያሳፈረኝ ምንድነው ሳምሬድ ጉዞና እኔ ቤት በነበረችበት ሰዓት እኔ ዶሮ ወጥ እየሰራሁ ነበረ፣ እና ሊደፍረኝ ነበረ። ታኔን ሊደፍረኝ ነበረ። ታቂያለሽ ታቂያለሽ አይደለ እንደውም ትዝካለሽ። በቃ መውጣት አለብኝ ብዬ ትቼ ቤቱን ወጣሁኝ፣ ታስታውሻልሽ እያለሽ ለእሷ መልእክት እየላከችላት ነበረ። ይሄ ነገር ምን ያክል እውነት ነው? እኔ እውነት ነው ብዬ አላስብም። እውነትሽ ነው፣ አየሁት። እውነት እኔ ማርያምን፣ እኔ የፈልገ ተአምር ቢሆን እንደማላምን ልንገራችሁ። ብዙ ጊዜ እናገራሉ፣ አላምንም። ግን ይህን ያክል ተመካክረው ቢሆን እንደዚህ አይነት አፀያፊ ነገር፣ እኔ እንጃ። አይደብርም? አሁን ይሄ ወሬ አይደብርም? ሊደፍረኝ ነበር ፋኒ ብላ በምትናገር ሰዓት አይዘገንንም? እኔ ለጆሮዬ እራሱ ሰቀጠጠኝ፣ ለጆሮዬ ለሰማሁት። እነሱ ተነጋግረው ይሆናል። ቤት አንድ ቤት ጨርሰው ገዝተዋል፣ ከፍለው ጨርሰዋል። አሁን ሁለተኛውን ደግሞ ምናልባት እኔ እንደምለው የዛ ገንዘብ ለመክፈል እየሸቀሉብን ነው የሚመስለው ምክንያቱም የኛ ህዝብ ወሬ ነው የሚወደው የኛ ህዝብ ሀሜት ይወዳል የኛ ህዝብ እንደዚህ አይነት ነገር ይወዳል በጣም ትልቁ ችግራችን እኮ ነው ላይክ እያረጋችሁ ጋይስ ላይክ እያረጋችሁ ትልቁ ችግራችን እኮ ለወሬን እሞታለን ምንም ሳናጣራ በቃ እነዛ ሰዎች ቫይራል በሚሆኑ ሰዓት ምን ያህል ሚሊዮን ገንዘብ እንደሚያገኙ እናንተ አታውቁም ግን የፈለገ ገንዘብ ለማስገኘት የፈለገ ነገር ቢጠቀሙበትም የአወራራቸው ዘይቤ አልተመቸኝም። እኔ አወራራቸው አልተመቸኝም። እዛ ጋ እሱ የሚያወራው ሌላ ነው። እሷ በተለይ የምታወራው የልጄን አባ የልጄን ባል ሊደፍረኝ ነበር። በጣም ይሰገድናል። የፈለገ ለገንዘብም ቢሆን ለሰሚው ራሱ ይዘቀጥጣል። እኔ የሆነ ስቅጥጥ ነው ያለኝ። እንዴት ነው ታዲያ? የወለዳችሁትን የሴት ልጃችሁ ባል እኔ ሊደፍረኝ ነበረ። እኔ ኦማይጋን። እኔ በጣም የሚያሳፈረው፣ እንዴት ይህን ልትል ቻለች? በቃ ለምን ያ ህፃን ልጅ፣ አንድ ፍሬ ህፃን ልጅ፣ እርግጠኛ ነኝ። ያችን አንድስ የምታክል ዝሆን ሴትዮ፣ እኔ እርግጠኛ ነኝ። እንደውም እሷ ልደፍረ የሞከረች ሁላ ነው የሚመስለኝ። ከዛ ረም ማማ ጁጁ ሰው እኔ እርሰዎንማ አልችልም አቅሜም አይፈቅደውም ለም ብሎ እሷን አሳፍሯታል ብዬ ነው የማስበው እንጂ ያችን የምታክል ዝሆን ሴትዮ እሷ ሰው ትደፍራለች እንጂ ማንም ሰው ሊደፍራት አይችልም። ሲጀምር ግን እንዴት የፈለገ ነገር ቢሆን እነሱ የገንዘብ ማስገኛቸው ነው። የቢዝነሳቸውን እየሰሩብን ነው በእኛ ላይ፣ የኢትዮጵያን ህዝብ እያሞኙ። አሁን እኔ እየገረምኝ ያለሁ ጓደኞቼ፣ ከዚህ አሁን እኛ ምንድን ነው የምንማረው? የኢትዮጵያ ህዝብ ወይም ደግሞ ተመልካች ከዚህ ምንድን ነው የሚማረው? እስኪ እንደው ንገሩኝ፣ በፈጣሪ ከዚህ ምን ትማራላችሁ እናንተ? የገዛ ልጄ ባል ሊደፍረኝ ነበረ ተብሎ ሶሻል ሚዲያ ላይ መውጣት። አሁን እኔ ምንድን ነው፣ በጣም ሰቅጣጭ፣ በጣም የሚያስጠላ አባባል። በቃ ሴትዮዋ ሲጀምር ባለጌና ሲበዛ እና ደግሞ ስሙ፣ ጓደኞች እኔ የገረመኝና የታዘብኩት ነገር እስከ ዛሬ ፋኔን ማለት ነው፣ አንዴ ስልብ ነው ትለው ነበረ፣ ተዚ ላችኋል አይደል? በፊት አንዴ ወሸላ ነው ትለው ነበረ በጣም ብዙ ነገር ስሙን ታጠፋው ነበረ ከነ ቤተሰቦቹ ከነ ምናምን ከነ ምናምን። እሱ እስከ ዛሬ ይህን ሁሉ ነገር ስትለው፣ ስሰድበው፣ ስታዋርደው ኑራ አንድ ቀን ሶሻል ሚዲያ ላይ ወጥቶ ትንፍሽ ያላለ ሰውዬ በአንዲት ንግግር። አሁን ነገሩ የመጣው በዴዚና በአሞራው ፍቅር ነው፣ እናታቸው መሃል ስለገባሽ በዛ የተጀመረ ነገር ነው። አሁን ወደ ፋኒ እና ሳምሬ ያመራው ነገሩ ማለት ነው። በነዛ ነው ሰበብ የተጀመረው እና እስከ ዛሬ መልስ ያልሰጠ ሰውዬ እንዴት ነው አሁን ላይ አለው ብሎ ወጥቶ እንዴት ነው ተናግሯት የማያውቀውን ንግግር የሚናገረው? ክስ መሰረትብሽ አለው ምናምን፣ በህግ ጠይቅሽ አለው ገለመሌ ምናምን። የት ነበር እስከ ዛሬ አንተ ወሸላነ ሁላ! ሲባል የት ነበረ? ስንት ስታዋርደው፣ ቤተሰቡን እናት አባቱን ስታዋርድ እንዴት ነበረ? አፉን ዝግት ታርጎ ቁጭ ብሎ ነበር። አሁን አይ ቲንክ አመጣጣቸው ደበረኝ እንጂ ወይም ደግሞ የወሬያቸው ርዕስ አጀንዳቸው አልተመቸኝም እንጂ እነሱ ቢዝነስ እየሰሩብን ነው። ጁጁኪያም ቢሆን እንዴ ለልጇ እያገዘች ነው። ብራቦ። ግን ለማህበረሰቡ ምን መልእክት ማስተላለፍ አለብን ብለው ማሰብ መቻል አልነበረባቸው? ህጻናት ስል ያያሉ። ምን ያሉ እንዴት ነው? ይደብራል በጣም አባባላቸው ራሱ እና እኔ የእውነት እኔ በጣም ዝግንን ነው ያለኝ። በቃ ሴትዮዋ ሲጀምር ልቅ ሴት ናት፣ ግን ልጆቹ ደግሞ በዛ ልክ መሄዳቸው ያስጠላል። አሁን ላይ ለምን እነሱ ሰው ኬ ሌላ ስራ እየሰሩ ስላልሆነ፣ ግዴታ በሶሻል ሚዲያ የሚተዳደር ሰው ግዴታ እቅዳቸውን ወይም ደግሞ የጀመሩትን የቤት ማስጨረሻ ገንዘብ በጣም ስለሚያስፈልጋቸው ቤተሰቡ ተነጋግረው እንዴት ነው ታዲያ? እስኪ አንድ ነገር ልንገራችሁ። ጁጁ ኪያ እኮ ማለት በጣም ባለጌ ሴት ናት። በቲክቶክ ዓለም ላይ እኮ ጌም እየተጫወተች እኮ በቅጣት በምትቀጣ ሰዓት እኮ ሰውን ሳሚ ሰው የለም ማጠገብ ስትልሽ፣ ግርግዳውን ቢሆን እየሳምሽ የተ ሳምቲንግ የሆነ ነገር እየሳምሽ ላይቭ ላይ ያሳይን እኮ ስትባል እኮ ግርግዳ እኮ ለሀጯ እስኪ ዝረከረክ ድረስ ስትሰም የነበረ የሴት ናት። በዛ ላይ ደግሞ ከወዴጋ የነበራት ሪሌሽንሺፕ ቱና ቱና ነው የምትሸተው ብሎ እንቅር አርጎ ትቷት ነው ሄደው። ስሟን እያጠፋ ነው ያለው አሁን ላይ። እሱን ይዛው ወጣች በነገራችን ላይ ጋይስ ይዛው ወጣች በነገራችን ላይ። ቲክቶክ ዓለም ላይ እየታደገ ያለው እርስ በርስ በመነጋገር ነው። እርስ በርስ ማለት ነው። ከዛ የውኒ ማኛ ጋር ያወራሉ። የውኒ ማኛም ደግሞ የሆዴን አሁን ፌመስ አደረገው። እያንዳንዱ ነገር የሚያደርጓት ነገር በመነጋገር ነው የሚሆነው። ወደም እኮ ቶና ቶና ሸታኛለች አለ ገለመሌ ምን አለ ምን አለ። ዞሮ አብሯት ኖሯል አብሮ አልተኝቷል አብሯ በደንብ ነገሮችን አድጓል። ግን አሁን ከወጡ በኋላ ብዙ ገመና እየወጣ ሴቷ ልጅ ስሽ፣ ችግር የለም ወንድ ልጅ አላት አይደል? እንዴ እንዴት ነው እማዬ፣ ልጁ በሶሻል ሚዲያ የሚታወቅ ልጅ ነው። እያሳፈርሽኝ ነው። አንገቴን እያስደፋሽ ነው። ለምን ስርዓታት ይዥን ብሎ እንዴት አይወናገራትም? እንዴት እንዴ እኔ ልጄን የሚያሳፍር የሚያጓርድ ነገር ሶሻል ሚዲያ ላይ ካረኩኝ ልጄን አንገቱን አስደፋዋለሁ። ኦልሬዲ እኮ ያ ልጅ እንዴት ነው ዝም ያለው? ግን እኔ እንደሚመስለ ዲስከስ እያደረጉበት ነው። በቃ ቴብል ላይ ቁጭ ይሉና እንዲህ እንዲህ ቢዝነስ ነው። በቃ ይሄ ኢት ኢዝ ቢዝነስ በቃ አለቀ። ይሄ ትልቅ ስራ ነው በቃ እየተሰራ ያለው። ግን የምን እያለ መሰላችሁ ቢያንስ እንደዚህ አይነት ነገር ካደረጉ ምን አለ ለየት ያለ አጀንዳ ይዘው ቢቀርቡ ነው አሁን ትልቁ ነገር። አሁን ላይ ኮ የሚያስጠላው የቤት ገመና ነው የሚጎራው የቤት ገመና። እንዲህ አረገኝ፣ እንዲፈለጠኝ፣ እንዲቆረጠኝ። እግዚኦ መሐረነ ክርስቶስ፣ በጣም ከባድ ነው። ታሳፍራለች ሴትዮዋ፣ በጣም እኔ አፍራለሁ፣ በጣም አው ህይወቷ ውስጥማ ልትኖር አትችልም። አሁን አው ተመካክረው እየሸቀሉብን ነው። እኔ ብቻ አፍሬያለሁ። እንደገና ደግሞ ስሙ ጓደኞች፣ አሁን ሶሻል ሜዲያ ቲክታክ ላይ ዴዚ እና አሞራው ፍቅር በጣም ሀይለኛ ፍቅር ውስጥ ገቡ። እሷን በጣም አፍቅረዋለች፣ እሱን በጣም አፍቅሯታል። እናትየዋ ግን አልፈቀደችላቸውም። ያሳፍራል። እናትየዋ ልጁን ስለምትፈልገው ነው፣ እናትየዋ ልጁ እንዲምናምን ምናምን የሚባል አይነት ነገር አለ። ይሄ ራሱ አንድ ያሳፍራል። ልጇ ያፈቀረችውን ወንድ እሷ ትመኛለች ብዬ አላስብም። አሁን ደግሞ ነገሩ ተዛዝሮ ወደ ዘር አመጡትና ትግሬ ስለሆነ አንቺ ማግባታት አትችል ነገር መጣ። አሁን እንዳለ ዘር በቃ እንትን ብሏል። ምን ያክል ተጽዕኖ ፈጣሪ እንደሆነ እንትን ታያላችሁ አይደል አሁን የመጣብኝ ጊዜ አሁን እኔ በእሷ ላይ አሞራው እኔ እንጃ አሞራው አሌክስ ነው አይደል ስሙ። እሱ ልጅ አሁን ነገር እርግጠኛ ነኝ እናቷ ሁሉም የሚጠፈጥፋት ነው የሚመስለኝ። ምክንያቱም አንድ ወንድ ልጅ ግዴታ የፈለገ መጥፎ ተናገር የፈለገ ምን ሴቷን ያፈቀራትን ሴት እስካፈቀረ ድረስ እናቷን ማክበር አለበት ለምን የፈለገ ነገር አትለው የፈለገ ነገር ቢሆን ሶሻል ሚዲያ ላይ ወጥቶ እሱም አላስፈላጊ ነገሮችን ማለት የለበትም እስከ ሃያ አንድ ዓመት ሙሉ ያሳደገቻት እናቷ ናት አሁን ላይ ተጨቁናታለ ምግብ አታባላትም ገለመሌ እሷ ብልቶ ነው ያሳደጋት እሱ ነው ዳይፐሯን ቀይሮ ያሳደጋት። መብት ሙሉ ለሙሉ ያላት እናትየዋ እንጂ እሱ ትላንት የመጣው ወጠጤ ነው። ለዛውም ደግሞ አንድ የተወሰነ ጊዜ ካጫወታት በሆነ ምናልባት ሊሰለቸው ሊሄድ ይችላል ሌላ ቦታ ምን ይታወቃል። የወንድ ነገር የምታዋጣት እዛ ጋ እናቷ ናት። እስከ ሀያ አንድ ዓመት ድረስ ያሳደገቻት እናቷ ናት። በዛ ላይ ደግሞ ስሙ ጓደኞቼ እኔ ዴዚ በጣም ስርዓት ያላት ሴት ናት። እናቷ ጥሩ አድርጋ ያሳደገቻት ነው የሚመስለኝ። ለምን አነጋገሯ እርጋታዋ፣ ስርዓቷ በጣም የምታፈራ ልጅ ናት። ስለዚህ የሚሆነው ከቤተሰብ ነው። እናቷ ጥሩ አድርጋ ስላሳደገቻት ይመስለኛል። እናቷ መጥፎ ናት ብዬ አላስብም። ነገር ግን እናቷን ማክበር ነበረባት። እናቷን ሶሻል ሚዲያ ወጥቶ እያዋረደ እንዴት ነው ልጅቷን ወዳለው አፈቅራለው ማለት አይከብድም? አይከብድም ይሄ ይከብዳል። አሁን በነገራችን ላይ ስለዚህ ነገር ማውራችሁ ጓደኞቼ፣ እኔ ወረዲያውን ወደ ቲክቶክ አለም ተቀላቀ እያለውን እየገባው ስለሆነ እዛ አንዳንድ ነገሮችን እያየው እና ብዙ ሊታዩ የሚችሉ ነገሮች አሉ። ብዙ ልንማርባቸው ምንችሎች ምንችላቸው አሉ። እንደገና ደግሞ አላስፈላጊ መስመር የሚከቱንም ብዙ ነገሮች አሉ። ሁላችንም የምንከተለውን ማወቅ መቻል አለብን ማለት ነው። ይህን ነው ልላችሁ መጣሁ እስኪ ቻርጅ እንትን እያለብኝ ስለሆነ ቻርጅ ላድርግ። አችል ሊወርቅብኝ ነው ስልኩ። እና የምትከተሉትን ነገር ወቁ። የማይጠቅም ነገር አትከተሉ። ነፂዬ ነኝ። ቆንጆ እንዴት አመሸሽ? እንዴት አመሸሽማ? እስኪ ቆይ ጓደኞች አንዴ ማባቱን እንተም ብሎኛል። አንዴ ቻርጅ ላስተካክል። እናንተ የጉንዳን ቤት እየገባ እንዳይቆነጥጣን ፈረዋሉ። በቃ እንዴ! ምንድን ነው ጉዱ?

እምቢ ብሏል ተበላሽቷል ማለት ነው ተበላሽቷል እና ጓደኞቼ ምን ላችሁ ፈልጌ ፈልግ የመሰላችሁ የእኔ ውዶች ከእናንተ ጋር ላውራበት ብዬ ነው መቼ ከሌላ ሰው ጋማ ምን አወራለሁ ከሌላ ሰው ጋማ ምን ይወራል ብላችሁ ነው ከእናንተ ጋር ባውራ ቢያንስ እንማማራለን በደንብ ማለት ነው ሳይዘጋጁ መግባት እኮ ከባድ ነው። ነገር ለምን ቴብሉን ስላነሳሁት እዛ ጋር ስላደረኩትኝ ያስቀመጥኩት ሶፋ ላይ ጫፍ ላይ ስለሆነ ለዛ እኮ ነው። እና ጓደኞቼ መልላችሁ ፈልጌ የመሰላችሁ ዋናው ነገር ማለት ነው፣ ትልቁ ነገር እኛ ሰዎች ነን አይደል እንደው ዝም ብለን አይናችንን ጨፍነን ኦኬ ጆሴፍ ሰላም ሰላም ጆሴፍ ሀይ አዋ እና ማለት ነው ጓደኞቼ፣ በተቻለ አቅም መከተል ያለብንን ነገር ማወቅ አለብን። እንደው ዝም ብለን አላስፈላጊ የሆኑ ነገሮች ዘው ብለን አንግባ። ህይወታችንን ሊያበላሽ የሚችል አላስፈላጊ ምክሮች እኮ አይምሯችን ራሱ ምንም መያዝ የለበትም። አይምሯችን ውስጥ ራሱ እንደዚያ አይነት ነገር፣ መጥፎ ነገሮች መግባት የለባቸውም። አሁን ይሄ ነገር ምን ሊያስተምር እንደሚችል እኔ አላቅም። እነሱ ቢዝነስ እየሰሩብን ነው እነሱ ቤት እየገነቡብን ነው ፎቅ እየገነቡብን ነው ላያችን ላይ እኛስ አይናችንን ድፍና አድርገን ወይ